ወቀሳ በዛብኝ፣ አልቻልኩትም። ይሁና ይሄ ማለት እኮ ለአንተ ሕይወት መሆኑ ገባህ፣ ተረዳህ ማለት ነው። ምን አለ ታዲያ ጭርስ አድርገህ መዝሙር አለ፣ ገና ጸሎት አለ፣ መዝሙር አለ፣ ጭርስ አድርገህ አትወጣም። እኔ እኮ ቀድመህ ስትወጣብኝ፣ ወይ ልጁ ምን ሆኖ ነው ብዬ ተከትዬ ወጣሁኝ። አቅቶኝ ነው ማዘ፣ አቃተኝ፣ መልስ መመለስ አልቻልኩት። ጊዜ ቃሉ ብቻ ወደ እኔ ይመጣል። የህይወት ለውጥ የለኝ፣ ያው እዛው ነኝ። አንቺ ስማ፣ እንዴት አገኘሽው? እኔ ደስ ብሎኛል። ያው ያው አለባበሱ ሆኖ በጣም ነው የወደድኩት። ካልቸራል ነገር ደስ ይለኛል አይደልሞ። እያንዳንዱን ነገር ነው የወደድኩት ነጠላውን፣ ይሄ የተረጋጋውን ነገር፣ መዝሙሩ ሁሉ ደስ ብሎኛል። ግን ማን ስለ ታሪኩ ከሆነ ይጠየቅሽ። ያው ታሪክ ነገር ደስ ይለኛል። ታሪኩ ምን መሰለሽ? በጣም ግጭት አለው ይሆነ አለ አይደል ለምሳሌ በሽተኛው በኢየሱስ መፈወሱና ለካህናቶቹ መናገሩ ትልቅ ግጭት ፈጥሯል በሰንበት ለምን ፈወስክ ብለው እኮ ካህናቶቹ እንዲነሱበት አስደርጓል ከኢየሱስ አንጻር ካየነው ኢየሱስ ስለተናደደበት ምናልባት ትራጀዲ ይመስለኛል ግን ለትራጀዲው ግጭቱ ትንሽ አነስ የሚል ይመስለኛል እንደው ጨርሰሽ ጨርሰሽ አንቺም ደግሞ አደበላልቀሽው በቃ፣ በአንቺ እንትን ተረዳሽው እና አለቀ ማለት ነው። ስለ መንፈሳዊው ነገር ምን ጨበጥሽ? ታሪኩ ላንቺስ ወደ ሕይወትሽ ምን ይዞ መጣ የሚለውን ነገር ለእኔ እንድታብራሪ እኔ የምፈልገው ለእኔ ምንም ብዙ አካሎቻቸው የዳኑ ጤነኛ የሆኑ ውስጣቸው የተበላሹ ሰዎች አሉ። ሰውየው ከየት ነው የመጣኸው? አላለ። ለምን አዳንከኝ? አላለው። ምን ላድርግብኝ? አላለው። ምን እንደሆነ እንትፈልጋለ አላለው። እንደ ብዙዎቻችን ታሞ የተነሳ ፈጣሪውን ረሳ እንደሚባለው ጌታ ከዚህ የ38 ዓመት ሰውዬ በሽተኛ የአካል በሽተኛነት ይልቅ በጣም ትኩረት የሰጠው ኃጢአት እንዳያደርግ ነው። ታውቃላችሁ ጌታ ውስጣዊ ፈውስን ይፈልጋል። ለኔ ምን አለው ግን ግሩም፣ ለኔ ምን አለው በእናታችሁ በቃ በዚህ ቦታ ኒድ ስቅማ ምን የምትለኝ እንደዚህ ስቅማ የብታይ ምን የምትለኝ ይመስላል? እብድ ይቺ ዓለም ጠፊ ነችና ብዙ ሳቅ አታብዛት የምትል ይመስለኛል። ሌላ ገመት ሌላ ልትለው የምትችለው የዚህ ዓለም ደስታ አላቂ ነው፣ የዘላለም ደስታ ኢየሱስ ነው የምትል ይመስለኛል። እያላገጠን ነው የጀመርከው እኮ አንተ ብራዘር፣ ልታስቀስፈኝ ነው የት ሂዶ ነው ግን ብራዘር ስካውን ያልገባው ያመሸው? አረ አንተ እውነት ነው ሳሱ። ግን ይቆል በቃ እንደፈረገ እንዴ ነው? በቃ አባዬ ከሰማን ከባድ። አይ እንኳን ተኝቷል ብያለሁ በእውነት። አረ ብራዘር አራው እንኳን ተው በእናትህ። ይልቅ ስራ አግኝቻለሁ። እባክህ ምን አይነት ስራ መሰለኝ ያገኘሁ መሰለኝ። እንግዲህ ምን አይነት ስራ ነው? ነገ ነው። እስኪ ገና አሪፍ ነው። ቅባት አለው ብሏል። ላይ መኪና እንደ ቀድሞ ታላቅ ነህ ብለን አክብረንህ ነው ብራዛር ከቤት በመውጫ ሰዓት ትጋፋለህ ከኛ እኩል። እዚህ በል ተነስ እንሂድ እባክህ። ይመጣ ቢሮአችን ይመስላል። ወንበር ሳላዘጋጅ ስለ ስራው ብለን የነገራችሁ ይመስለኛል። ጓደኛችሁ እንግዲህ ተወሰነ ነገር ነገራችሁ። እንግዲህ ጓደኛችሁ በነገራችሁ መሰረት እኛ ያዘጋጀነው ስክሪፕት አለ። ያንን ስክሪፕት ለያንዳንዳችሁ እንሰጣችኋለን። ይህንን አንብባችሁ ወደ ራሳቸው አዋህዳችሁ ከዛ እንቀርጻችኋለን። ከዛ የሚያስፈልጋችሁን ክፍያ እናደርጋለን ማለት ነው። ይህን ይመስላል። አንበበን ብቻ ከዛ እሱ መናገር ነው። ዛላችሁ ያገባችሁትን እንዳልኳችሁ ትወና ነው እንዴ? ምን ነው አንተ ትወናችን ምና ነው ልንገረው እንዴ? እንተተውናለ እዚህ ተውብናት። አንተ ደግሞ ይሄ ሌላ ታሪክ ነው። ያ ሌላ ከባድ ነገር አይደለም እኮ የተጻፈ ጽሑፍ ነው። ያንን ጽሑፍ አንብባችሁ ያንን ጽሑፍ እንደገና መናገር ነው። በቪዲዮ ቀርጻችኋለን። የራሳችሁ ታሪክ አድርጋችሁ ምትናገሩ ከዛ ይተላለፋል። በዩቲዩባችን ላይ እናስተላልፈዋለን። በዛ መሰረት ቅድም እንዳልኩት ገንዘብ ይከፈላችኋል ማለት ነው። ይሄ ነው። ብዙም ከባድ ነው ብላችሁ እንዳታሰቡ፣ እንዳያሳስብ ምርጥ አድርገን ተውንላለን። ፊታችን ይታያል ብላችሁ ምታስቡ ከሆነ ደግሞ ፊታችሁ ስለማይታይ ብለን እናደርገዋለን ማለት ነው። ስለዚህ ታሪካችሁ ብቻ ነው እናስተላለን ኦኬ፣ ታሪካችን ብቻ ነው ህዝቡ ጋር የሚደርስ በትክክል እነዛ ብቻ ነው። ፊታችሁ የሚታይ ነገር ምንም አይኖረውም ማለት ነው። እኔ እነሱ እንሞክራለን። እሷ ደግሞ እንደውም የተማረችው ቲያትር ነው። በደንብ ትሰራዋለች ብዬ አስባለሁ። እንደውም ፊቴን ካላሳየሁ ልትሉላ ትችላለች። ችግር የለውም፣ እያየን እንወስናለን። እኔ ምንም አልገባኝም። ይዘው ገብቷቸኋል። እ እናንተ በቃ እኔ ልቀረጸውና ከዛ እናንተ ደግሞ ትቀረጻላችሁ። ይህ ይገባሃል? እኔ ከሰራሁት በኋላ እኔ በደንብ አድርጌ ነው የምሰራው። ልክ እንደሱ ነው። በቃ እናንተ ሄዱ ሄዱና፣ እኔ ያው ልቀረጽ። ያስረዳችኋል፣ እሱ ከቀረጸ በኋላ ያስረዳችኋል። ችግር የለውም። በሉ በቃ እኔ ልቀረጽ። አሁን አሁን ነው እኮ እዚሁ እኮ ነው። ላጥ ነው መጀመሪያ፣ ከዛ እዚሁ ነው። በቃ አሁን እሱ ያንብበውና ይሰጣችኋል። እናንተ አለ እኮ የእናንተም ስክሪፕት አለ፣ ይሰጣቸዋል። እሱ ያጥናውና ያንብበውና፣ ከዛ ተቀረጸም በኋላ እናንተ ተመልሳችሁ ትገባላችሁ ማለት ነው። ስለዚህ እስከዚያ ድረስ ውጭ ወንበር ስላለ እዛ ጠብቁ። ገና ከልጅነት ያለኝ አስተዳደግ ትክክል አልነበረም። እናትና አባቴ ገና ሕፃን እያለሁ ነበር የሞቱት። በለራ ረጓለሁ ብለኸኛል ላ ግን አልሞቱም እኮ። ኦኬ፣ ሌላ ሰው ታሪክ ነው። እና ያለ እናትና ያለ አባት ማደጌ በጣም ተጽዕኖ አደረገብኝ። ማንኛውም ሰው ይኖረው የነበረውን አይነት ህይወት መኖርና መማሩን አልችልም ነበር። ከዛ መከራ እና ከዛ ጭንቅ ውስጥ ለመውጣት የሊስትሮ ስራ ጀመርኩ። ሊስትሮ እየሰራሁ ህይወቴን መግፋት፣ ትምህርቴን መግፋት ጀመርኩ። ያው በህይወት በልጅነት አንዲት ሴት ተዋውቄ ነበርና ከእሷ ጋር ትዳር መሰረት በጣም ወዳት ነበር እና ተጋብተን ሶስት ልጆች ወለድን። እኔ ልጆቼን ለማሳደግ ለማስተማር ደፋ ቀና ላለሁ ደከመኝ ሰለቸኝ ሳልል ያን ሁሉ ነገር አድርጌ ያለሁ ለቤቴ መቆም ለቤቴ መቅናት። ነገር ግን በጣም በሚያሳዝን ሁኔታ እነዛ ሶስቱም ልጆቼን ያልነበሩ አመሰግናለሁ። እና ይህንም ሰራው። አዎ፣ እሱ ነው ሰራው። የእኔ ታሪክ እኳ አይደለም። አዎ ስክሪፕት እኮ ነው፣ አላወቀውም። ስክሪፕት ነው፣ ልብ ወለድ ታውቃል አደለ? ልብ ወለድ ነው። እቃ ታነበዋለህ እናገራል። እንዲ ያርግ ያለው እንዲሆኝ ያለው ብዬ ያልሆንኩትን ማን ነው ያመጣ? ልጅ አልነገረ ነገር ያለው ብሎ ነበር እኮ እንዴ። ታዲያ በዚህ ደረጃ ወንድሜ፣ ልብ ወለድ ነው አልኩ። ልብ ወለድ ነው፣ ስክሪፕት ታውቃል አደለ? ስክሪፕት ጽፌ ሰጠው። አንተ አንብበው፣ እኔ እሰራዋለሁ እኮ እውነተኛ ታሪክ ነው ብለህ ነው አይደል፣ ለህዝቡ የምታቀርብላቸው። ስለ እሱ አይመለከትም። እኔ እሱን ምንም አድርጌ ላደረጉ አንተ አይመለከትም፣ ብቻ አንተ አንብብና ትቀረጻለህ። በዛ ላይ ፊትን ብለን እናረጋል። ማንም ያቅ ማን እንደሆንክ እዚህ ብዙም ማካበደ አይጠበቅብህም። ፊት ህሊና ይሄንን ይቀበላል ገንዘብ ሳትቀበልበትም እነሆ ድነሃል። ከዚህ የሚበልጥ እንዳይደርስብህ ወደፊት ኃጢአት አትስራ። ውስጠኛ ህመም ውስጥ እንዳስገባ ግን ተጠንቀ። አላደርገው አላደርገው፣ ድጋሚ እንደዚህ አይነት ስህተት መሰራትን አልፈልግም። አንተ ቆይ፣ እዚህ ለምንድን ነው የመጣው? ምን ፈልገህ ነው የመጣው? በጣም ይቅርታ ግን ምን ሆኖ ነው ከእኛ ጋር የመጣው የወጣው ወይኔ እኔ እኮ እንደዚህ ከሆንኩ ትወና አረበሻለሁ። ለምንድን ነው እንደዚህ ሆነ ነው? እሱን ተይውና አንቺ መጀመሪያ ተረጋግተሽ ራያተሽ ስራችን መስራት እንችላለን። ገጸ ባህሪ ውስጥ ግን እንደዚህ ሁኜ የመግባት የምችል አይመስለኝም። ከዛ ምንድን ነበር የማደርገው አሁን? እና ቁጭ ብዬ ነው ይሄን የምተውለው። ትወና ነው አላለኝም እንዴ? ምንድን ነው እ ይህኩ ውስጡ ብዙ ገጸ ባህሪያቶች አሉት። እሺ፣ ከማን ጋር ነው የምተው ነው? ታሪክ ነው። ዝም ብለሽ ነው የምታነቢው። እሱ ማለት የአንቺ ታሪክ ነው። ልክ እንደ እውነተኛ ታሪክሽ አድርገሽ ታነቢያለሽ። ከዛ ሰው ሁሉ እውነተኛ ታሪኳ ነው ብሎ ያዳምጣል ማለት ነው። ግን ልብ ወለድ እውነተኛ ታሪክ፣ ሰው ሁሉ የእውነተኛ ታሪክ እንደሆነ ነው የሚያውቀው ማለት ነው። ይህ እኮ በጣም አሰቃቂ ወንጀል ነው። እኔ ደግሞ እንደዚህ አይነት ሴት አይደለሁም። ዛሬ ምን አይነት ሰዎች ነው የመጡብኝ? ተምር ያለሽ? እንዴት ቲያትር ማለት ማጭበርበር አይደለም እሺ። አሁን እኮ እውነተኛ ታሪክ ብለክ እያሰራኝ ነው ያለው። ፊትሽ ብለር ይደረጋል። ሴትዮ አይታይም ማን እንደሆንሽ ማንም አያውቅም ማለት ነው። ግሩም የተናደደው ለዚህ ነበር ማለት ነው። አጭበርባሪዎች ናችሁ ማለት ነው። ቤተሰቦች ይህ ቢሰሙ ምን እንደሚሉ ግን ታውቃለ። በጣም ባለጌዎች ናችሁ። ሺ እድሜ ለብሬ ብሬንች ነቀ ሌላ ሰው አሰራል እስካሁን የት ነበራችሁ? አታጣራ እባክህ። የሆነ ቦታ ነበር። ነገር ምንድን ነው የምትለው? አንድ ቦታ ነበራችሁ? አዎ። የት? ዝም ስላልኩልህ እንደዚህ እዛ በቃ

አንዴ ምግቡ ይነሳ። ማዘርዬ፣ ታሪኩ ረጅም ነው። እሺ፣ ግሩ ምግቡ ሲያልቅ ምንድነው? ምን? አይ፣ ማዘር፣ ምንም አይደል። የሆነ ሰው የሆነ ቦታ ወስዶ ነው የት ነው? የት ነው? አዲስ ስራ ልንጀምር ነበር፣ አልተሳካም። ተመለስን። በቃ እማዬ፣ ሰውዬው ምን አይነት አጭበርባሪ መሰለሽ? የት ይዞን እንደሄደ ብታውቂ፣ ስራ ብሎ ወንጀል ውስጥ ሊከተን ነበር። ታሆበደንብ ነው ማሚ፣ ማ ነው እሱ? ተወው፣ የቅርብ ሰውና በጣም የቅርብ። ማሚዬ፣ ማነው እሱ? ሲነግሪኝ፣ ማነው እሱ? ተወው አልኩህ አይደል? እንደ እንደ እንደው አይ ማሚዬ፣ አሳዳጊ አልበደለውም፣ እንዲሁ እራሱ የተበደለ ነው እንጂ አሳዳጊ፣ አሳዳጊማ አልበደለውም። የተከበረ ቤተሰብ ነበረው፣ እራሱ ነው እንጂ እድለቢስ እንደው በምን ተላቀቃችሁት ነው? ወጣችሁ? እንዴት ወጣችሁ? እንደዛ እምቢ ብየዎት እጂ እግዚአብሔር እንዴት ተናግሮኝ እንደመጣው። ለኔ እባክህ እውነት በለኝ እስኪ ቤተ ክርስቲያን እንደዛ እንደዛ አብረን እምቢ ብለህ ወጣህ። አሁን ድምጹ ሰማሁት ነው የምትለኝ? አዎ በዛ ምክንያት ነው። ቃሉ ትዛለኝና ወርውሬላችሁ ወጣሁ። እኔ እንዳንተ ተሰምቶኝ አይደለም ትቼው የወጣሁት፣ ግን ሁሌ መልካም ሰው መሆን ፈልጋለሁ ሐሰተኛ፣ ውሸተኛ ምናምን ሆኖ ያልፈልግ መንፈሳዊ ሰው ስለሆንኩ፣ እግዚአብሔርን ስለምፈራ ምናምን አይደለም። ግን በቃ ጥሩ ሰው መሆን ስለምፈልግ፣ እግዚአብሔርን ስለመፍራት አይደለም። አረ ይሄ እቺ አይነት መልካም ለጊዜው ሰው አንጉዳም፣ ጥሩ ነገር እናደርጋለን፣ ጥሩ እናስባለን ብለው ነገር ግን ከመንፈሱ ያለው ስለሆነ ለነሱም ይሄ የዘላለም ተድላ የዘላለም ህይወትም የላቸው። አንድ ቀን ዛሬ ያመለጠሻትን ጥፋት ያለመድገም ምንም ዋስትና የለሽ። ምክንያቱም ኃጢአትንና አለማዊ ምኞትን የሚያስክደው የእግዚአብሔርን ጸጋ አልተደገፍሽ። ምንድነውማ ጸጋ፣ አለማዊ ምኞት ምናምን ምንድነው የምታወሪኝ? ምንም አልገባኝም። ተጀመረ በል። እኔም ዳቴን እና ሎኬሽን አብረን ወደ ስሬ ማሚ፣ በኋላ ስመጣ

ያለው ነገር ዝም የሚያስብለው? ወይ እናንተ ሁኔታ ዝም እኮ የሚያስብል አይደለም እኮ ኢየሱስ እኮ ይመጣል። ወይ ማሚ ረስንችው። ስልኬ ላይ ስልኬ ላይ ምን ነገር አለ። እሺ ማሚ በኋላ ነገ እናወራለን። በቃ ሩሪ በቃ ጆሺ

ይሄው የራስ ሽልጅ ጉድ ውሸት ሲሏሽ፣ በቪዲዮ የተቀረጸ ይሄው ይሄው፣ ስሙት። ማን ነው ይሄ? እኔ እኮ ፊቱን በደንብ ማይታየኝም። እንዴ ቆይ ፊቱን ትንሽ ቆይቻ መጣልሽ። አለው ገና ከልጅነት ያለኝ አስተዳደግ ትክክል አልነበረም። እናትና አባቴ ገና ሕፃን እያለሁ ነበር የሞቱት። ይሄው ፊቱ፣ ይሄው ሁለቱንም ማጣቴ በሕይወቴ ረኔ አላቅም። ምንድን ነው ቆይ፣ ለመሆኑ ምንድን ነው የሚለው? እስኪ ድምፁን ጨምሪበት። ይሄው ይሄው የሚለው ማንኛውም ሰው ይኖረው የነበረውን አይነት ህይወት መኖርና መማሩ ላልችልም ነበር። ከዛ መከራና ከዛ ችግር ውስጥ ለማውጣት የሊስትሮ ስራ ጀመርኩ። ሊስትሮ እየሰራው ህይወቴን መግፋት ትምህርቴን መግፋት ጀመርኩ። ነው የምታውቂው ነገር አለን ስትደርስ በዝራሽ የማውቀው ነገር የለኝም። ምን እንደው ግን እንደው ስራ ብለው ወንጀል ውስጥ ሊከተን ነበር። ታውቃችሁ ደግሞ በደንብ ነው። እትዬ አበቡማ የሚያውቁት ነገር አለ፣ የሚያውቁት ነገር አለ። ምን ነው ዝም አሉ? የምታውቀው ነገር የለም በቃ ታሞ የተነሳው ልጆት መሆኑ ነው። የሚገርመው ደግሞ ታሞ የተነሳ ጊዜ እንረሳ አሉ። እኔማ ልንገራችሁ የወላድ መካን የሆናችሁ እነዚህ የአጭበርባሪዎች ጋር ሄዶ ይገኛል። እንደዛ አንገቱን ደፍቶ፣ አይ በጣም ያሳዝናል። ያሳዝናል በጣም ለቶ ሂጂ ብላችሁኛል። በሉ ደህና ሁኑ። እንደው እንዴት ነው እንደው እንዴት ነው የሚሻለው? አሁን ጎረቤቱን ፊቱን እንዴት ነው የምናየው? እንደው ምን ውስጥ ነው የከተተው? ምን ጉድ ነው? ኦ ቆይ ቆይ ቆይ ነው ቆይ ቆይ ተረጋጋ። ቆይ ተረጋጋ፣ ተረጋጋ። አረ ልጆች፣ አረ ልጆች! እስኪ ቀናበል እስኪ ደገፍ በል፣ ቀናበል ቀናበል እና ጠጣ። አረ ልጆች አባዬ ኧረ ናይ የት ነበርክ? እንደው እኔ እኮ ምን ማድረግ እንዳለብኝ ጠፋኝ። ሐኪም ቤት ምን ሆኖ ነው? እማዬ ምን ተፈጥሮ ነው? ኧረ እኔ አላውቅም። አንዷ እዚህ መታ እንዳው የሆነ ነገር የሆነ ነገር ስትቀባጥር፣ የእናንተው ጉድ ነው። ኧረ እማዬ ምን ሆኖ ነው? ምን ተፈጥሮ ነው? እስኪ ቆይ እባክህ ተወኝ። የእናንተ ውጉድ አያልቅ። ሄሎ፣ አንተ አንተ አቤት። ስማ ቪዲዮ ተለቋል አሉ። ሰምታል። አዎ እያልኩ እኮ ነው። አንተ ፊትህን አላጠፉትም። ፊት ይታያል። ማዘር ሰማች። ለምን እንደዛ አይደለም እኮ ፊት ይሸፈናል። አላሉኝም ነበር እንዴ? አዎ አላጠፉት፣ መረስተውት ነው ማለት ነው። አረ ጉድ ሆኗል። ለፋዘርም ተነገረው? አዎ። አንተ ወይኔ፣ ተለቋል። ሰው እያየው ነው። እሺ፣ ምን ባደርግ ነው የሚሻለኝ? በቃ አምልጥ በለኛ። ወዴት እገባለሁ? መግቢያም የለኝም። አቢቲ፣ እሺ፣ የትም እንዳትሄድ። አምልጥ በለኝ በቃ። ቆይ ቆይ፣ አይደለም ቆይ ላገኝህ መጀመሪያ። በቃ አልመጣም፣ ቤት አልመጣም ፋዘር ሰምቱ። እረ አልመጣም በቃ። አንተ ሰማኝ መጀመሪያ ሰማኝ። እኔ ሰማኝ። ቆይ ላገኛህ እንዴ። በል በል፣ ቻው። በቃ ቻው፣ ቻው። በል አልመጣም። እኔ ወደ ቤት እራሱ አልመጣም። አት ዝ ቲ ታሞ የተነሳው ልጆት መሆኑ ነው የሚገርመው። ደግሞ ታሞ የተነሳ እግዜን ረሳ አሉ እግዚአብሔር እንዴት አስመላጭ አምላክ ነው። ከምን ውስጥ ነው ያተረፈኝ? ተያይዘን እኮ ገደል ገብተን ነበር። ያ ደግማ ኃጢአት እንዳሰራ ያለኝ እግዚአብሔር ድምፁን አሰማኝ፣ አይደል እንደተናገረ ሆነ። ታሞ የተነሳ እግዚአብሔር ረሳ አለች። እውነት ነው፣ ያ በሽተኛ ሰላሳ ስምንት ዓመት ሙሉ አልጋ ላይ የነበረ ሰው እንዴት ግን አስችሎ ተረሳው ያሰኛል። እውነት ነው። ለዚህ ነው እንደገና ደግማ ኃጢአት እንዳሰራ ያለው አቢቲ ብዙ ታም መሆኑ ከአልጋ ላይ የተነሳው ያንን ለማለት ፈልጋ ነው። እርሱ ግን ያ በስጋው እንደተፈወሰው አይነት ሰውዬ ነው። በስጋው ብቻ ነው የተፈወሰው የዘላለምን ህይወት ካገኘው በኋላ ያን ሁሉ ጥፋት የሰራውን ያለው አይደል እንዴ ታሞ የተነሳ እግዚአብሔርን ረሳ። ብዙ የተተወልኝ ነ ድጋሜ ድጋሜ ጥፋት ውስጥ ልገባ ነበር፣ ድጋሜ ሌላ ማጭበርበር እግዚአብሔር ታደገኝ። ይህ የጸጋው ጉልበት ነው፣ በፍጹም የኔ አቅም አይደለም። አጭበርባሪው እንዲህ አይነት እድል አግኝቶ ይተወው ነበር? በስጋ ቢሆን የድሮ ማንነቴ ቢሆን ይሄ የጸጋው ጉልበት ነው። ወንድሜን እንዴት ነው ማስመልጠው? እባክህ እኔን የተወከልኝ እኔን የማርከኝ ማረው። የት ናችሁ? የኔ ያላችሁት